የመጽሐፍ ቅዱስ ጥናት መጽሐፍ ቅዱስ ሁለት ዋና ዋና ክፍሎች አሉት። እነርሱም የብሉይ ኪዳን እና አዲስ ኪዳን በመባል ይታወቃሉ። በዛሬው የመጽሐፍ ቅዱስ ጥናታችን የመጽሐፍ ቅዱስ አንደኛ ክፍል የሆነውን የብሉይ ኪዳን የመጀመሪያ መጽሐፍ ኦሪት ዘፍጥረትን በማጥናት እንጀምራለን። በዛሬው ክፍል አንድ ፕሮግራም ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ትኩረት እናደርጋለን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። በመጀመሪያ in the beginning፣ በእንግሊዘኛ። ከሁሉ ነገር አስቀድሞ እግዚአብሔር የፈጠረው ሰማያትንና ምድርን ነው። ሰዎች ከመፈጠራቸው በፊት፣ እንስሳት ከመፈጠራቸው በፊት፣ እጽዋት ከመፈጠራቸው በፊት ማለት ነው። ከላይ እንደተገለጸው በመጀመሪያ ሰማያት እንደተፈጠሩ በመቀጠል ምድር መፈጠሯን እናያለን። በተጨማሪም ሰማያት ሲል ከአንድ በላይ ሰማይ እንዳለ ያመለክታል። ስንት ሰማያት አሉ ለሚለው ቀጥተኛ ጥያቄ መጽሐፍ ቅዱስ ላይ መልሱን ማግኘት ወይም ፍንጭ ማግኘት እንችል እንደሆነ ስንመረምር የሚከተለውን እናገኛለን። በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ ሐዋርያው ጳውሎስ ስለራሱ ራሱ እንዲህ እንደጻፈ እናያለን ከአስራ አራት ዓመት በፊት እስከ ሦስተኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በሥጋ ይሁን ወይም ከሥጋ ውጪ አላውቅም፣ እግዚአብሔር ግን ያውቃል። ስለዚህ ይህንን ጽሑፍ ስናነብ እና መጽሐፍ ቅዱስን በመመርመር ያገኘነው ፍንጭ ሦስት ሰማያት እንዳሉ ነው። መጽሐፍ ቅዱስን በጥልቀት ያጠኑ ምሁራን ደግሞ ሰማይ በሶስት እንደሚከፈል እና የመጀመሪያው ሰማይ ከመሬት ቅርብ የሆነውን ወፎች የሚበሩበትን ደመና ያለበትን ያለበት ድረስ ያለው ሰማይ እንደሆነ ይናገራሉ። ሁለተኛው ሰማይ ደግሞ እንደ ጨረቃ፣ ፀሐይ እና ከዋክብት ያሉበት እንደሆነ እና ሶስተኛው ሰማይ ግን ከቦታና ጊዜ ውጪ አውትሳይድ ስፔስ ኤንድ ታይም ያለው እግዚአብሔርና መላእክት የሚኖሩበት መንግስተ ሰማያት እንደሆነች ይገልጻሉ። በተጨማሪም መጽሐፈ ነህምያ ምዕራፍ ዘጠኝ ቁጥር ስድስት ላይ እንዲህ ተብሎ እንደተጻፈ እናነባለን። አንተ ብቻ እግዚአብሔር ነህ፣ ሰማያትን ከሰማያት በላይ ያሉትን ሰማያትና የከዋክብታቸውን ሰራዊት ሁሉ፣ ምድርንና በላዩዋ ያለውን ሁሉ፣ ባህሮችንና በውስጣቸው ያሉትንም ሁሉ ፈጥረሃል። ለሁሉም ሕይወትን ትሰጣለህ የሰማይ ሰራዊትም ይሰግዱልሃል፣ ይላል። ከላይ እንደተገለጸው ሰማይ ከአንድ በላይ እንደሆነ ይገልጻል። በተጨማሪም የሰማይ ሰራዊት ይሰግዱልሃል ሲል የሰማይ ሰራዊት በእንግሊዝኛ ሄቨንሊ ሆስት ኦር ሆስት ኦፍ ሄቨን ሁለት ትርጉም ያለው ሆኖ እናገኘዋለን። አንደኛው ፀሐይ፣ ጨረቃና ከዋክብትን ለማመልከት ሲሆን ከላይ በነህምያ ምዕራፍ ዘጠኝ ቁጥር ስድስት የቀረበው ግን ሰማይ ሰራዊት ሲል መላእክት ያመለክታል። መላእክትም ይሰግዱልሃል ለማለት ነው። የሰማይ ሰራዊት የሚለውን መላእክት መሆናቸውን የሚገልጹ ተጨማሪ ጥቅሶችን ከመጽሐፍ ቅዱስ እንመልከት። በዳዊት መዝሙር ምዕራፍ 103 ቁጥር 21 ላይ እንደዚህ ተጽፎ እናገኛለን፣ እናንት ፈቃዱን የምትፈጽሙ አገልጋዮቹ፣ ሰራዊቱ ሁሉ እግዚአብሔርን ባርኩ ይላል። ሰራዊቱ የሚለው በእንግሊዝኛ ሄቨርሊ ሆስት የሚለውን ይገልጻል። በመጽሐፈ ነገስታት ቀዳማዊ ምዕራፍ 22 ቁጥር 19 ላይ ደግሞ ከዚያም ሚኪያስ እንዲህ አለ፣ እንግዲህ የእግዚአብሔር ቃል የሚለውን ስማ፣ እግዚአብሔር በዙፋኑ ላይ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየው ሲል ነቢዩ ሚኪያስ ይናገራል። የሰማይ ሰራዊት የሚለው በእንግሊዝኛ ሄቨንሊ ሆስት የሚለው ያመለክታል። ስለዚህ ሄቨንሊ ሆስት ወይም የሰማይ ሰራዊት ወይም መላእክት መቼ ተፈጠሩ? ሰማያት ከመፈጠራቸው በፊት ወይስ ሰማያት ከተፈጠሩ በኋላ ወይስ ምድር ከተፈጠረች በኋላ? የዚህን ጥያቄ መልስ ለማግኘት እስቲ መጽሐፍ ቅዱስን እንመርምር። ከላይ ለጠየቅነው ጥያቄ የተወሰነ መልስ የሚሆን ሀሳብ በመጽሐፈ ኢዮብ ውስጥ እናገኛለን። መጽሐፈ ኢዮብ አርባ ሁለት ምዕራፎች ያሉት መጽሐፍ ነው። ኢዮብ ማን ነው ብለን ስንጠይቅ ኢዮብ በመጽሐፈ ዮብ ምዕራፍ አንድ ላይ እንደተገለጸው ኢዮብ ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራና ከክፋት የራቀ ሰው ነበር። ኢዮብ ሀብታምና አስር ልጆች የነበሩት ሰው ነበር ይላል። ከዕለታት በአንድ ቀን ያለው ሀብትና ንብረት ይወድምበታል። እንዲሁም ሁሉንም ልጆቹን በአደጋ ያጣል። ይህ መከራና ስቃይ ለምን እንደደረሰበት እግዚአብሔር ራሱ በቀጥታ መልስ እንዲሰጠው ዮብ ይጠይቃል። ለጥያቄውም እግዚአብሔር አምላክ የመለሰለትን መልስ በመጽሐፈ ዮብ ምዕራፍ 38 ላይ ተጽፎ እናገኛለን። ወደፊት መጽሐፈ ዮብን በዝርዝር እናጠናለን። ለአሁኑ ግን ከላይ ለጠየቅነው ጥያቄ ማለትም መላእክት መቼ ተፈጠሩ? ለሚለው በመጽሐፈ ኢዮብ ምዕራፍ 38 ከቁጥር 4 እስከ 7 ድረስ ያለውን እንመልከት፣ የተወሰነ ፍንጭ ስለሚሰጠን ማለት ነው። እዚህ ላይ ማስተዋል የሚገባን እግዚአብሔር ለኢዮብ በቀጥታ የመለሰለት ኢዮብን መልሶ ጥያቄ በመጠየቅ ነበር። ይኸውም መጽሐፈ ኢዮብ ምዕራፍ 38 ከቁጥር 4 እስከ 7 ያለውን እናንብብ። ምድርን በመሰረቱ ጊዜ አንተ የት ነበርክ? በእርግጥ የምታስተውል ከሆነ ንገረኝ። ካወቅህ መጠኗን ለይቶ ማን ወሰነ? በላይዋስ መለኪያ ገመድ የዘረጋ ማን ነው? መሰረቶቿ ምን ላይ ተተከሉ? የማዕዘን ድንጋይዋንስ ማን አቆመ? ይህም የሆነው የንጋት ከዋክብት በዘመሩበት ጊዜ መላእክት ጥልል ባሉበት ጊዜ ነበር። በመጽሐፈ ኢዮብ ምዕራፍ 38 ቁጥር ሰባት ላይ እንደተገለጸው መላእክት ምድርን እግዚአብሔር ሲፈጥራት ደስ እንደተሰኙ በደስታ እንደዘመሩና ልል እንዳሉ ይገልጻል። ከዚህ የምንረዳው መላእክት ምድር ከመፈጠሯ በፊት መፈጠራቸውን ያረጋግጥልናል። መላእክት የተፈጠሩት ሰማያት ከተፈጠሩ በኋላ እንደሆነ የሚያመለክተው በኦሪት ዘፍጥረት ምዕራፍ ሁለት ቁጥር አንድ ላይ የተጻፈው እንዲህ ይላል ሰማይና ምድር ሠራዊታቸውን ሁሉ ተፈጸሙ ይላል። የሰማይ ሰራዊት ሆስት ኦፍ ሄቨን ኦር ሄቨንሊ ሆስት ከላይ እንደገለጽ ነው ሁለት ትርጉም ያለው ሲሆን አንደኛው እንደ ፀሐይ ጨረቃ እና ከዋክብትን ለማመልከት ሲሆን፣ ሁለተኛው ትርጉም ደግሞ መላእክትን እና የመላእክት ሰራዊትን ለማመልከት ነው። ስለዚህ እግዚአብሔር ሰማያትን እና በውስጣቸው የሚገኙትን መላእክትን ጨምሮ እንዲሁም ምድርን እና በምድር የሚገኙትን በሙሉ በስድስት ቀን ውስጥ እንደፈጠራቸው እንረዳለን። ለማጠቃለል ከላይ እንደተመለከትነው ነው። መጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። መጀመሪያ ሰማይ እንደተፈጠረ በመቀጠል ምድር እንደተፈጠረች አይተናል። መላእክት ደግሞ ምድር ከመፈጠሯ በፊት እንደተፈጠሩ በመጽሐፈ ዮብ ምዕራፍ 38 ቁጥር 7 ላይ አይተናል። መላእክት ሰማያት ከተፈጠሩ በኋላ ደግሞ እንደተፈጠሩ ከኦሪት ዘፍጥረት ምዕራፍ ሁለት ቁጥር አንድ ላይ ፍንጭ አግኝተናል።